እነዚህ ሁሉ ክስተቶች ያሳለፈው የኢትዮጵያ ሙስሊም እንደ ሁኔታዊ የሆነ አልፎ አልፎ የዛሬ ስልሳ ዓመት አካባቢ ላይ በነበረው የአገሪቱ ተጨባጭ ለውጥ ላይ በተለይ የዚህ የኮሚኒስቱ ወታደራዊ የፈንቀለ መንግስት በተደረገ ጊዜ የሃይማኖት መንግስት መሆኑ ቀረና አገሪቱ ላይ የነበረው መንግስት በቃ ሀገራዊ ነው ሃይማኖት የራሳችሁ ነው ማለት ጀባ። በዚያ አጋጣሚ ቀርቦ የነበረው ጥያቄ አንዱ አሁን ዛሬ የምናወራው የኢትዮጵያ ህዝቦችን ሙስሊሞችን የሚወክል አንድ ድርጅት ያስፈልገዋል የሚል ጥያቄ ነበር። እሱም መልስ ተሰጠ። መልስ ሲሰጥም የተደራጀ ስላልነበረ ሙስሊሙም አንድ ሊሆንበት የሚችልበት እድሉ በጣም ትንሽ ስለነበር፣ ከዚያም በኋላ የመንግስቱ ራሱ የተረጋጋ አለመሆኑ የኢትዮጵያ እስልምና ጉዳዮችን ወደ ተፈለገው ጉዳይ ማድረስ አልተቻለ። በተወሰኑ ጊዜ ካለፈ በኋላ ቀጥሎ ያለው የኢህአዴግ መንግስት በሚመጣበት ጊዜ ትንሽ ወደ ክልሎች እንዲሄድ ክልሉ ሁሉ እንዲሳተፍበት ለማድረግ ተሞከረ። ቢሆንም ወዲያውኑ አለቁትና በኢህአዴግ ውስጥ የነበሩት ካድሬዎች ከነገስታቶች ከነ ዮሐንስ፣ ከነ ቴድሮስ የተሻሉ አልነበሩም እና የበለጠ እንዲሁም ማሳደድ ጀመሩ። ያ ሁሉ ብጥብጥ ካለፈና ከሄደ በኋላ የላህ ልሐምድ አሁን የመጣው መንግስት ላይ መጀመሪያ በዚህ በእስላም ጉዳይ ላይ ገብቶ ማዳከር የእኛ ስራ አይደለም፣ ሙስሊሙ ራሱን በራሱ ሊመራ ይገባዋል የሚል ትልቅ እምነት ይዘው መጡ። እሱ ብቻ አይደለም። ይሄ ለምንድን ነው እንደ ተራ ድርጅት በየ ሶስት ዓመቱ በየሁለት ዓመቱ እየሄደ የሚታደስ ድርጅት ላይ ለምን ይሆንላሉ? በህገ መንግስቱ በተቋቋመው ፓርላማ መሰረት